የስኳር በሽታ ለመቆጣጠር የምግብ እቅድ የምትጠቀሙ ከሆነ ማድረግ ያለባችሁትን ሶስት ወሳኝ ነገሮችን እነግራችኋለሁ። እኔ ዶክተር ደስታ እባላለሁ። በዚህ ቻናል ላለፉት ሶስት አራት ዓመት ስኳር በሽታ ከስኳር በሽታ ጋር ተያያዥነት ያላቸውን ሌሎች የጤና ችግሮችን ወይም ተላላፊ ያልሆኑ ጤና ችግሮችን እንደ ደም ግፊት፣ ጉበት ቅባት መያዝ፣ የሪ ችግር፣ የደም ቅባት መጠን መዛባት እንዲሁም ለነዚህ ጤና ችግሮች መደረግ ያለባቸው የምግብ ምርጫ አይነቶችን እያንዳንዱን የምግብ አይነቶችን እያነሳን ስናይ ነው የቆየ ነው። ዛሬ ደግሞ የስኳር በሽታን ለመቆጣጠር የምግብ እቅድ የምትጠቀሙ ከሆነ ማወቅ ያለባችሁትን ነገሮችን ነግራችኋለሁ። ይህንን ያነሳውበት ዋና ምክንያት በማህበራዊ ሚዲያ እንዲሁም በስልክ አንዳንድ ጥያቄዎችን ስነሱ ስለነበሩ እና እንዲሁም ደግሞ በአሁኑ ወቅት ስኳር በሽታን በምግብ የመቆጣጠር እየተለመደ የመጣ ከመሆኑ የተነሳ ይህንን ሐሳብ አንዳንድ ነገሮችን ማወቅ ያለባችሁ ነገሮች አሉ ብዬ ስላሰብኩ፣ አንደኛው ያላችሁትን የስኳር በሽታ አይነት በትክክል ማወቅ ይኖርባችኋል። የስኳር በሽታ አይነታችሁን በትክክል ለማወቅ በትክክለኛ ባለሙያ ደግሞ መታየት ይኖርባችኋል። ስኳር በሽታን በምግብ ለመቆጣጠር ስለምግብ ምግብ ሐሳብ የሚሰጡት የስነ ምግብ ባለሙያዎች ኒውትሪሽኒስት ወይንም ዳያቲሽያን የምንላቸው ሰዎች ናቸው። እነዚህ ሰዎች የምግብ ፕላን ወይም እቅድ ሊያወጡ ይችላሉ እውነት ነው ነገር ግን ከምግብ እቅድ በፊት እጅግ በጣም ወሳኝ የሆነ የመጀመሪያ ስቴፕ አለ ክሪቲካል የሆነ ያ ምንድ ነው ያላችሁትን የስኳር በሽታ አይነት በአንደኛ ደረጃ ማወቅ ሁለተኛ ከስኳር በሽታ ጋር ደግሞ ተያያዥ የሆኑ ሌሎች ኮምፕሊኬሽኖች ወይም ውስብስብ ችግሮች ካሉ የምትወስዱትን የምግብ አይነቶችን ወይም የምግብ ፕላን አፌክት ስለሚያደርግ ያንን ማወቅ በሶስተኛ ደረጃ ደግሞ ስኳራችሁ መድኃኒት እየወሰዳችሁ ወይም በመድኃኒት እየተቆጣጠራችሁ ከሆነ የምትወስዱት የመድኃኒት አይነት የደም ስኳር መጠናችሁን የሚያወርድና የሚረብሽ ሊሆን ስለምችል የመድኃኒት አይነት ከምትወስዱት ምግብ ጋር የተቆራኘ ወይም ኢንትግሬትድ የሆነ መሆን ይኖርበታል። በአራተኛ ደረጃ ምግብ እቅድ ከመጀመራችሁ በፊት መሰራት ያለባቸው የላብራቶሪ ምርመራዎች፣ መደረግ ያለባችሁ ልኬቶች ወይም ሜዠርመንት ቫይታል ሳይን ጭምራል። እነዚህ ነገሮች በትክክል ተሰርቶ በትክክል ኢንተርፕሬት ተደርጎ ወደ ስነ ምግብ ባለሙያ መሸጋገር አለባቸው። ይህ ከሆነ የምግብ እቅድን በምትከተሉበት ጊዜ ሊከሰቱ የሚችሉ አንዳንድ ችግሮችን ልታስቀሩ ትችላላችሁ። ስለዚህ እነዚህ በመጀመሪያ ደረጃ ሊስተካከሉ የሚችሉት በጤና ባለሙያበት ላይ ሐኪም መጀመሪያ ደረጃ ሐኪም ወይም ስፔሻሊስት ሀኪም ወይም ሳብ ስፔሻሊስት ሐኪሞች እነዚህ ነገሮች መጀመሪያ ፈትሾ መስመር ካስያዙ በኋላ ወደ ስነ ምግብ ባለሙያዎች ያስተላልፋሉ። በየትኛውም ሀገር የህክምና እርዳታ የሚደረገው በእንደዚህ መንገድ ነው። ሐኪም አይቶ የሚያስፈልገውን ዳያግኖስስ ካደረገ በኋላ መድሃኒት ብቻ የሚያስፈልግ ሆነ ወይንም ከምግብ በፊት መስተካከል ያለበት የስኳር መጠን ካለ ያንን ካስተካከለ በኋላ ወደ ስነ ምግብ ባለሙያ ታካሚውን ያስተላልፋል ማለት። በሁለተኛ ደረጃ ማወቅ ያለባችሁት እጅግ ወሳኝ ነገር ምንድን ነው? የደም ስኳር መጠን በመቆጣጠር ላይ ብቻ ትኩረት በማድረግ ከምግብ የሚገኙ አንዳንድ ወሳኝ ጥቅሞችን ወይም ነገሮችን እንዳታጡ ጥንቃቄ ማድረግ ይኖርባችኋል። እንግዲህ ምግብ የምንጠቀመው ለሶስት በትንሹ ለሶስት ዓላማ ነው። አንደኛው ሰውነትን ለመገንባት ነው። ፕሮቲን፣ ቅባት የሆኑ ምግቦች ሰውነትን ለመገንባት ጡንቻ፣ ሌሎች የሰውነት ክፍሎች በሚጎዱበት ጊዜ ወይም በሚያረጁበት ጊዜ ያንን ለመተካት ምግብ ያስፈልገናል። ስለዚህ የምትወስዱት የምግብ እቅድ ሰውነትን የሚገነባ የሚያሟላ መሆን ይኖርበታል። በሁለተኛ ደረጃ የምትወስዱት ምግብ ኃይል እየሰጠ መሆኑን ማወቅ አለባችሁ። የምግብ እቅድ ጀምራችሁ ከፍተኛ የሆነ ድካም፣ ትኩረት ማጣት ነገሮች ካሉ ያ ምግብ የጎደለው ነገር አለ ማለት ነው። በተለይ አሁን የተለመደው የምግብ አይነት ዝቅተኛ የሆነ ኃይል ሰጪ ምግቦች ወይም ካርቦሃይድሬቶችን የያዘ ሎው ካርቦሃይድሬት ወይም ቬሪ ሎው ካርቦሃይድሬት ወይም ኬቶጀኒክ ዳይት የምንለው ስለሆነ የኃይል ሰጪ ምግቦች አነስተኛ ከመሆናቸው የተነሳ ብዙ ሰዎችን ሊያደክሙ ይችላሉ። ራስ መታት ሊያስመጡ ይችላሉ። ያ በሚሆንበት ጊዜ የምትወስዱትን የካርቦሃይድሬት መጠን በየጊዜው እየታየ መጠኑ መስተካከል አለበት። ስለዚህ ድካም ስሜት የሚመጣ ከሆነ አሁንም ሚል ፕላኑ ላይ ችግር መኖር ችግር እንዳለ ያሳያል። በሶስተኛ ደረጃ የምትወስዱት ምግብ ከበሽታ የሚከላከላችሁ መሆን አለበት። እነዚህን የሚያደርጉት የምግብ ክፍሎች ደግሞ እነዚህ ማይክሮኒትሬንት የምንላቸው ቫይታሚኖች እና ሚኔራሎች ናቸው። ስለዚህ ምግብ እቅዱስ በሚገቡበት ጊዜ እነዚህ ስፔሻሊ ለበሽታ ለመከላከል አስፈላጊ የሆኑ ንጥረ ነገሮች በበቂ ሁኔታ መኖራቸውን ማወቅ ከተቻለ ደግሞ አስፈላጊ የሆኑ ንጥረ ነገሮችን ቀደም ብሎ መመርመርና እጥረት ካለ ደግሞ በሳፕሊመንት መልክም መተካትና ማሟላት አስፈላጊ ሊሆን ይችላል። በሶስተኛ ደረጃ ማወቅ ያለባችሁ በምግብ የስኳር በሽታ መቀልበስ እና መቆጣጠር ይቻላል፣ ነገር ግን መዳን አይቻልም። እስካሁን ድረስ በሚደረገው በየትኛው እርዳታ የስኳር በሽታ እንድድን አልተደረገም። ስለዚህ ምን ማለት ነው? አሁን መቀልበስ ወይም ለጊዜው ጋብ ማድረግ የሚባል ሀሳብ አለ። ሪሚሽን ምንለው ሪሚሽን ምንለው ብዙ ጊዜ ለተወሰነ ጊዜ የደም የደም ስኳር መጠን በጤናማ መጠን ማስጠበቅ መቻል ማለት ነው። ይሄን ይሄ እንግዲህ የራሱ የሆነ ዲፍኒሽን አለ። ለጊዜው ጋብ ማድረግ ማለት መድሃኒት መውሰድ ሳያስፈልጋችሁ የደም ስኳር መጠናችሁን ከ126 ሚሊግራም ፐር ዴሲሊትር በታች በባዶ ሆድ ሲለካ ወይንም የሶስት ወር ስኳር ክምችት ከ6.5 በታች ማስጠበቅ ከቻላችሁ ሪሚሽን ስቴት ላይ ናችሁ ማለት ነው። ሶስት አይነት የሪሚሽን አይነት ለጊዜው ጋቤ ማድረግ መንገዶች አሉ። አንደኛው ፓርሻል የምንለው ይህ ማለት የሶስት ወር ስኳር ክምችታችሁን ከ6.5 በታች ወይንም በባዶ ሆድ የምትለኩትን የስኳር መጠን ከ126 ሚሊ ግራም ፐር ዴሲ ሊትር በታች አድርጋችሁ ለሶስት ወር ያለ መድሃኒት ማስጠበቅ ከቻላችሁ ፓርሻል ሪሚሽን ስቴት ውስጥ ናቸው። ኮምፕሊት ሪሜሽን የምንለው ነው የሶስት ወር ስኳር ክምችትን ከ5.7 ሚሊ ሚሊግራም ፐር ዴሲ ሊትር በታች ኖርማል አድርጋችሁ ማለት ነው እንዲሁም በባዶ ሆድ የምትለኩትን የስኳር መጠን ከመቶ ሚሊግራም ፔር ዲሲሊትር በታች ያለ መድኃኒት ለአንድ አመት ማስጠበቅ ከቻላችሁ ኮምፕሊት ሪሚሽን ውስጥ ናችሁ ማለት ነው። ሶስተኛው ፕሮሎንግድ ሪሚሽን የምንለው ከላይ የተጠቀሱ የላቦራቶሪ ውጤቶችን በትንሹ ለአምስት ዓመት ያለ መድኃኒት ማስጠበቅ ከቻላችሁ ፕሮሎንግድ ሪሚሽን ስቴት ውስጥ ናችሁ ማለት ነው። ሪቨርሳል የሚባለውን ሐሳብ፣ ከሪሚሽን ጋር ተቀራራቢነት ያለው ቢሆንም ሪቨርሳል ብዙ ጊዜ የሚጠቁመው ሰውነታችሁ ውስጥ ያለውን ፊዚዮሎጂካል የሆነ ለውጥ ነው የሚጠቁመው። በተለይ ለአይነት ሁለት ስኳር በሽታ መሰረታዊ ችግር ነው ተብሎ የሚታሰቡት ጉበት ቅባት መያዝ፣ ጡንቻ ቅባት መያዝ፣ ቆሽት ወይም ፓንክሬስ ቅባት መያዝ ስለሆነ በነዚህ ሰውነት ክፍሎች ውስጥ ያሉትን የቅባት መጠኖችን መቀነስ ከቻላችሁ ወይም ማስወገድ ከቻላችሁ እንዲሁም ደግሞ ያንን አድርጋችሁ የደም ስኳር መጠናችሁና ሄሞግሎቢን ኤ ዋን ሲ መጠናችሁ ቅድም እንደተባለው ከ6.5 ኢን ፓርሻል ሪሚሽን ወይንም በኮምፕሊት ሪሚሽን ከ5.7 በታች ማስጠበቅ ከቻላችሁ ሪቨርሳል ስቴጅ ውስጥ ናችሁ ማለት ነው። ኪዩር ማለት ግን እስካሁን ድረስ ከሱካር በሽታ አንድ ሰው ሙሉ በሙሉ ድኗል ማለት አንችልም። ለዚህም ደግሞ ዋና ምክንያት ምንድን ነው? ስኳር በሽታው የመጣበት ዋና ምክንያት ላይፍ ስታይል የምርጫ ችግሮች ከመሆኑ የተነሳ እነዛን ላይፍ ስታይል ሲተቶችን መለሳችሁ የምታደርጓቸው ከሆነ የምግብ ምርጫ ላይ፣ እንቅስቃሴ ማድረግ ላይ፣ ጭንቀት ውጥረት ላይ፣ እንቅልፍ ላይ እንዲሁም ደግሞ ክብደት መልሶ የሚመጣ አይነት ከሆነ ስኳር በሽታው ተመልሶ ሊመጣ ስለሚችል ሙሉ በሙሉ ድናችኋል፣ ኪውር ስቴጅ ላይ ናችሁ ማለት ስለማይቻል ነው። ስለዚህ እነዚህን ሶስት ነጥቦችን በሚገባ መረዳት የስኳር በሽታ አይነታችሁን የምትወስዱትን የመድኃኒት አይነት እንዲሁም ውስብስብ ችግሮች ኮምፕሊኬሽኖች፣ ካሉ በትክክለኛ ጤና ባለሙያ መጀመሪያ ዳያግኖስ መደረግ ላቦራቶሪ ውጤቶችን ማስፈተሽ ይኖርባችኋል። ሚል ፕላኑን በምትከተሉበት ጊዜ ሌሎች ጎኞች ጉዳቶች እንዳይመጡ መጠንቀቅ፣ ሪሚሽን ለጊዜው ጋብ ማድረግ ማለት ደግሞ ሙሉ በሙሉ መዳን አለመሆኑን እነዚህ ነጥቦችን መረዳት ይኖርባቸዋል። የዛሬ ቪዲዮ ይህንን ይመስላል። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ መልካምን ሁሉን ተመኘው። ቻው